ጀግናው እንዲ ሰነበትክ። ዛሬ አንድ ማስታወቂያ ልነግርህ ብቅ ብያለሁ። እሱ ምንድን ነው፣ ቅዳሜ ሚያዚያ 18 2017 ዓ ም አንድ መድረክ አለን። ተፈጥሯዊ ግድብ አፍራሾቹ በሚል ማለት ነው። ተፈጥሯዊ ግድብ አፍራሾቹ በሚል አንድ ጽሑፍ አቅርብና በዛ ዙሪያ እንወያያለን፣ እንሟገታለን፣ ራሳችንን እናሳድጋለን። ከዛ የምንወስደውን እውቀት ይዘን ራሳችንን እናሳድግበታለን። ይህ መድረክ ያው እንደተለመደው ከዚህ በፊት እንዳዘጋጀ ነው፣ የካቲት ውስጥ እንዳዘጋጀ ነው ለወንዶች ብቻ ነው። ለእኔ ለአንተና ለሌሎች ወንድሞቻችን ብቻ የተዘጋጀ መድረክ ነው። በዚህ መድረክ ላይ እንዳልኩ ተፈጥሯዊ ግድብ አፍራሾቹ በሚል ድረስ እንወያያለን። ይህ እንግዲህ ሶስተኛ መድረካችን ነው የሚሆነው። የዛሬ አራት ዓመት አካባቢ ካልተሳሳትኩ በያና ሆቴል አዘጋጅተናል። ሁለተኛ አሁን የካልቲ ወር አዘጋጅተናል። ሶስተኛ ደግሞ ይሄ ቅዳሜ ሚያዝያ 18 2017 ዓ.ም የሚመጣው ይሆናል። እንግዲህ እንደዚህ እያለን ወደፊት እንሄዳለን። መድረኩ ምናልባት አሁንም ጥያቄ የሚፈጥርብህ ከሆነ ለምን ሴቶችን አያሳትፍም፣ ለወንዶች ብቻ ለምን ሆነ የሚባለው ነገር እኔ ያሳመነኝ በተግባር በደንብ ያሳመነኝ ነገር ምንድን ነው? ወንዶች በሚሰሩበት መንገድ ሴቶች አይሰሩም። ወንዶች ተፈጥሯዊ ጸጋቸውን መክሊታቸውን በሚለዩበት መንገድ ሴቶች አይለዩም። ሴቶች የራሳቸው ተፈጥሯዊ ጸጋቸውን የሚለዩበት መንገድ አለ፣ ወንዶች ደግሞ የሚለዩበት መንገድ አለ። መለየት ብቻ አይደለም፣ ያንን ለይተው ያወቁትን ተፈጥሯዊ ጸጋቸውን ደግሞ የሚገዙበት፣ የሚገሩበት፣ የሚያሳድጉበት፣ የሚሰለጥኑበት፣ የሚያበለጽጉበት ደግሞ ለየቅል ነው። ስለዚህ እነዚህ ለየቅል በሆኑ ተፈጥሯዊ ጸጋቸው ላይ የሚበለጽጉበት መንገድ ለየቅል በሆነበት ሁኔታ ሁለቱንም አንድ ላይ አድርጎ በአንድ አይነት ርዕስ ማወያየት ማለት ራሳቸው የተሰጣቸውን ተፈጥሮ የጸጋ እንዳያሳድጉት እንዳይኮተኩቱት፣ ጭራሽ እንዳውም እንዲቀብሩት፣ አንደርማይን እንዳያረጉት እድል የሚፈጥር ስለሆነ ይህን ደግሞ ስላየሁት ለይተን እናየዋለን፣ ለይተን እናደርገዋለን። ስለዚህ እኛ እርስ በርስ ተነጋግረን፣ ተወቃቅሰን፣ ተመዋግተን ራሳችን የምናሳድግበት መንገድ ላይ እህቶቻችንን አናሳትፋቸው። ይህ ምንም ሴቶችን ከማግለል ጥላቻ ሌላም ሊተረጎም አይገባም። ለምን ብትል እኔ የሶስት ልጆች አባት ነኝ። አንድ ወንድ ልጅ አለኝ። ሁለት ሴቶች ልጆች አሉኝ። ስለዚህ ለነዛ ሴቶች ልጆቼ የማስበው ነገር የማደርገው ነገር እንዲሁ ለሌሎች እህቶች የማደርገው ነገር ነው። ያ ምንድን ነው? ወንዱን ልጅን በማሳደግበት መንገድ ወንዱ ልጅ የተፈጥሮውን ጸጋውን እንዲያውቅ በማደርግበት መንገድ ያወቀውን ያን ተፈጥሯዊ ጸጋውን ደግሞ ካልቲቬት እንዲያደርገው እንዲያሳድገው፣ እንዲበለጸግበት በማደርግበት መንገድ ሴቶቹን አላደርጋቸውም፣ አላስገድዳቸውም፣ አላመጣቸውም በዛ መልክ። እንደዛ ካደረኩ እነሱ የራሳቸው የተለየ ከወንዱ በተለየ የተሰጣቸውን ተፈጥሯዊ ጸጋ እንዳያውቁት። ማድረግ ነው። ካላወቁት ደግሞ አይበለፀጉበትም። ካልበለፀጉበት ደግሞ በህይወታቸው ደስተኛ አይሆኑበትም። ምክንያቱም ባልተሰጣቸው ጸጋ መድከም ነው የሚሆንባቸው። ይህን ስለማቅ፣ ይህን ስለምረዳ፣ በህይወትም በጣም ስለተማርኩበት አሁንም ለእህቶቼ ከወንድሞቼ ጋር ቀላቀዬ አንድ አይነት ርዕስ ላይ እየተሟገትን አንድ አይነት እውቀት እናገኛለን ብዬ ተስፋ ላደርግም፣ አንድ አይነት ስልጠና እናገኛለን ብዬ ተስፋ ላደርግም፣ አንድ አይነት ብልጽግና እናገኛለን ብዬ ተስፋ ላደርግም። ከዚህም የተነሳ ነው ይህ መድረክ የወንዶች ብቻ የሚሆነው፣ እኔ ወንድ ነኝ፣ ያገኘሁት እውቀት የወንድ ነው። ስለዚህ ለወንዶቹ አካፍላለሁ። ምንም እንኳን ለእህቶች የሚተርፍ ነገር የለኝም ባልልም ባልልም ግን የምናደርገው ነገር እኛ ወንድነታችንን የሚያበልጽገን ስለሚሆን ማለት ነው። ስለዚህ በዛ ቀን መድረኩ ለእኔ ለአንተና፣ እኛም መሰል ለሆኑት ወንድሞቻችን ይሆናል ማለት ነው። ቅዳሜ ሚያዝያ 18 2017 ዓ ም ተፈጥሯዊ ግድብ አፍራሾቹ እናወራለን። ተፈጥሯዊ ግድብ ምንድን ነው? ምን ማለት ነው? አፍራሾች ውስጥ እነማን ናቸው? የሚያፈርሱበትስ ምክንያት ምንድን ነው? ከፈረሰስ በኋላ ያ ተፈጥሯዊ ግድብ የሚያመጣው ኮንስኮንስ ውጤት መዘዝዝ ምንድን ነው? ቅዳሜ ሚያዝያ 18 2017 ዓ.ም እንረዳለን፣ እንሟገታለን፣ እንማርበታለን። እንዳትቀር፣ እንዳትረሳ፣ እጠብቅሃለሁ።